እኔ ስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ድረስ ብለናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን፣ ውድ ቤተሰቦቻችን ሀሳብ አስተያየታችሁንም ሀሳብ መስጫ ሳጥናችን ላይ ስለምታጋሩን እጅግ አድርገን እናመሰግናለን። ቤተሰቡን ካሻችሁ ሰብስክራይብ አድርጋችሁ የደውል ምልክት ዋነ መጫ እንዳይረሳ በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን መርጠን አሰናድተን ይዘንላችሁ መተናል ታደምጡታላችሁም። በአውሮፓ በተለይ ትልቆቹ ክለቦች ከአዲስ አሰልጣኝ ሹመት እስከ ተጫዋቾች ዝውውር ተጧጥፎ ቀጥሏል። በርከት ያሉ መረጃዎችን ከዚህ ጋር እያያይዘን ይዘንላችሁ መተናል። ግዙፉ የአውሮፓ ክለብ ዛሬ አሰልጣኝ ሾሟል። ሪያል ማድሪድም በተመለከተ ሰፋ ያለ አዲስ መረጃ ይዘናል። የባርሴሎና ተጫዋች በይፋ ክለቡን ለቋል። አንድ ተጫዋቹን ደግሞ የአንድ ደሞስ ከፍሎ ከክለቡ ማሰናበት ይፈለጋል። ባርሴሎና ሰፋ ያሉ መረጃዎችን በአውሮፓ ትልቅ ክለቦች ይዘንላቸዋል። በተወዳጁ የእንግሊዝ ፕሪምየር ሊግ ሰፋ ያለ የዝውር መረጃ እናደርሳቸዋለን። በርከት ያሉ ክለቦች ዛሬ ተጫዋች ያስፈረሙበት ቀን ነው። በተለይም የዝውር መስኮቶ ከመዘጋቱ አንድ ቀን አስቀድሞ በርካታ የፕሪምየር ሊግ ክለቦች አዳዲስ ተጫዋቾችን ማስፈረማቸውን ሰምተናል። እናደርሳቸዋለን። የጆሴፍ ፔፕ ቡድን ከቼልሲ ተጫዋች ሊገዛ መሆኑን ሰምተናል። ለመሆኑ ከቼልሲ የሚያስፈርሙት ተጫዋች ማን ነው? የሲቲ ደጋፊዎች በጉጉት ጠብቁን። ከዛ በተጨማሪ ግን ማንቸስተር ሲቲ ሶስት ተጫዋቾችን አዘዋውሮ መጨረሱን አረጋግጧል። በሰማዮቹ ቼልሲ በኩል አሁንም ግብ ጠባቂው ማይክ ሚኛንን በተመለከተ ተጨማሪ መረጃዎችን አግኝተናል፣ ለቼልሲ ደጋፊዎች እናጋራቸዋለን። በስፋት እየሰሩበት ያለው ነው። ያው ዛሬ አንድ ወጣት ተጫዋች ከእህት ክለብ ስትራስቡርግ ማስፈረማቸውን ቀደም ባለው መረጃ ነግረናችሁ ነበር። ቼልሲ ቤት ተጨማሪ መረጃዎችን ይዘናል። የቼልሲ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ፍላራን ቨርዝ በሊቨርፑል እግር ኳስ ታሪክ ውዱ ዝውውር እንደሚሆን ምንም ጥርጥር የለውም። ውዱ ተከላካያቸው ሁለተኛው ሰው ግን ፍሪፖንግ ነው። ከቨርጅል ቫንዳይክ ከቀጥሎ ሊቨርፑል ቤት የዝውውር መረጃ እናነሳለን። በተለይም ክለቡን ለቀው ወደ ሳውዲ አረቢያ የሚሄዱ ተጫዋቾችን በተመለከተ ሰፋ ያለ መረጃ አግኝተናል። ለሊቨርፑል ደጋፊዎች ስናጋርም በሀገራት ደረጃ ተጫዋቾች ግልጋሎት ሲሰጡ አስደናቂ ቁጥርም አላቸው የሊቨርፑል ተጫዋቾች። ሊቨርፑል ቤት ተጨማሪ የቡድን ዜናዎችን ይዘናል። አርሰናል ቤት ዛሬ በርካታ የዝውር መረጃዎችን አግኝተናል። ከቡካዮሳካ በተለይም ከዚህ ዝውር ጋር በተያያዘ የሰጠው መላሽ በጣም አነጋጋሪ ነው። ስለ አርሰናል ዝውር ከዛ በተጨማሪም አርሰናል ለቆ ኢንተር ሚላንን ሊቀላቀል ስለሚችለው ተጫዋች ቡካዮሳካን ሙሉ ጋዜጣዊ መግለጫ ዛሬ ከፍተኛ ውዝግብ የፈጠረው የማርቲን ዙቤሜንዲ ዝውር ጉዳይን በተመለከተ ሰፋ ያለ መረጃ ለአርሰናል ደጋፊዎች ይዘናል። ጉዳዩንም እናጠራላችኋለን የአርሰናልን

ማንቸስተር ዩናይትድ በዛሬ ሁለት ሶስት ተጫዋቾቹን እናሰናብቷል ይፋ አድርጓል። የሶስቱን ስንብት ከዛ በተጨማሪ ማንቸስተር ዩናይትድ በአንድ ዝውውር ላይ ከጨረሰ በኋላ ሊያስፈርማቸው የሚፈልጋቸው ተጫዋቾችና ቦታዎቹን ይፋ እናደርግላቸዋለን። የጋርናቸው ፈላጊዎች ከፕሪሚየር ሊግም ከሳውዲ አረቢያም አሉ እና ተጨማሪ መረጃዎችን ይዘናል። ስካይ ስፖርትን ጨምሮ በርካቶች ስለ ጌኬሬስክ የሚሉን ነገር አለ። ኢኤስፒኤን ደግሞ ስለ ዩናይትድ አዲስ ግብ ጠባቂ ዞት የወጣው ሰፋ ያለ መረጃ አለ። ይህና ሌሎች ተጨማሪ መረጃዎችን ለዩናይትድ ደጋፊዎች እናደርሳለን። በአጠቃላይ ውድ ቤተሰቦቻችን እኚና ሌሎች የተመራረጡም ስፖርታዊ ጥንቅሮችን ያጋራናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን ሀሳብ አስቴታችሁን በሀሳብ መስጫ ሰጠናችን ላይ ስለምታጋሩን እጅግ አድርገን እናመሰግናለን። እናንተን ልናገኝ የምንችልባቸው ማህበራዊ ትስር ገጾቻችሁን ብታስቀምጡልን መልእክቶችን እንልክላችኋለን። ውድ ቤተሰቦቻችን ሀገራዊ ጉዳይን ለዛሬም አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ሐዋሳ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ያደረጉት አንደኛው ጨዋታ ነበረ። ጨዋታው በሐዋሳ ከተማ አንድ ለባዶ አሸናፊነት ተጠናቋል። ወልዋሎ ዓዲግራት ዩኒቨርሲቲ እንኳን መውረዱን ካረጋገጠ ሰንበትበት ያለ ክለብ ነው። ቢኒያም በላይ 87ኛው ደቂቃ ላይ ለሐዋሳ ከተማን ግብ አስቆጥሯል። ያው በርካቶች የምጠብቁት ሐዋሳ ግብ አስቆጠረ ሲባል አሊ ሱሌማን የሚለው ስም ነው ሁሉም ሰው ፊት የሚመጣው ግን አሊ ሱሌማ ማነዝ ግብ አላስቆጠረም። ማሰልጣኝ ሙሉ ጌታ ምረት የሚመራው ሐዋሳ ከተማ ያለፉትን አስራ አንድ ጨዋታ አልተሸነፉም፣ ስምንቱን አሸንፏል፣ በተቀሩ ታቻ መውጣት ችለዋል። ድሉን ተከትሎ ሐዋሳ ከተማ ነጥቡን 47 በማድረስ አራተኛ፣ ወልዋሉ ዓዲግራት ዩኒቨርሲቲ 22 ነጥብ ይዞ ወደ አስራ ሰባተኛ ከፍ ብሏል። መውረዱን አስቀድሞ ያረጋገጠ ክለብ ቢሆንም ማለት ነው። ቀደም ባለው መረጃችን ኢትዮጵያ ቡና ከመቀለ ሰባ እንደርታ አንድ ለአንድ መለየታቸውን ተከትሎ ኢትዮጵያ ንግድ ባንክ የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን በዝውውር ቻናላችን ላይ በስፋት ነግረናችሁ ነበረ። በዚሁ አጋጣሚ በድጋሚ ለኢትዮጵያ መድን ስፖርት ክለብ ደጋፊዎች በሙሉ እንኳን ደስ ያላችሁ ብለናል። ወደ ባርባዶ ስፖርታ የጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን የኔሽንስ ሊግ ጥሎ ማለፍ ጨዋታ ምርጥ 11 ዎች ይፋ ተደርጓል። በፖርቱጋል ብሔራዊ ቡድን አሸናፊነት ተጠናቀቀውም የ2025 የ የዩኤፋ ኔሽንስ ሊግ ኖክ አውት ስቴጅ አጠቃላይ መርጠ ተጫዋች ይፋ ሲደረጉ በርካታው ከስፔን ብሔራዊ ቡድን የተመረጠው ኮስታም ግብ ጠባቂው፣ ከፖርቱጋል ተከላካይ ዲያዝ እና ሜንዴሽ ከፖርቱጋል፣ ሁይሰን ከስፔን፣ እንደዚሁም ኪሚች ከጀርመን ብሔራዊ ቡድን ሲመረጡ አራት የአማካይ ስፍራ ተጫዋቾች ላሚኒያማል፣ ፔድሪ፣ ዙቤ ሜንዲ፣ ዊሊያምስ ከስፔን፣ የአጥቂ ስፍራ ተጫዋች ደግሞ ሩዚያባል እና ሩዚያባል ከስፔን እንዲሁም ኬላንም ባፔ ከፈረንሳይ መመረጥ ችሎ ተከትለዋል። በዘንድሮ የውድድር አመት፣ የኑኖ ሜንዴሽ እንኳን አጠያቂ አይደለም። ፍጹም የተለየ ውድድር አመት ነው የሳለፈው ከሀገሩ ፖርቱጋልም፣ እንደዚሁም በክለብ ደረጃ ደግሞ ከፓርሰን ጀርሜን ጋር። አሰልጣኝ ሲሞን ኢንዛጊ ጋር የተለያየው ኢንተር ሚላን አዲስ አሰልጣኝ በኃላፊነት ዛሬ በይፋ ሾመዋል። ኢንተር ሚላን አሰልጣኝ ክሪስቲያን ኩቡን ከፓርማ በመውሰድ በኃላፊነት ሾመዋል። የቀድሞ የኢንተር ሚላን ተከላካይ ክርስቲያን ቺቩ የቀድሞ ክለባቸውን ለሁለት ዓመት በአሰልጣኝነት ለማገልገል ነው ፌርማቸውን ያኖሩት። ሮማን የአሰልጣኝ ክርስቲያን በኢንተር ሚላን ተጫዋሽነት ባለፈው የክለቡን ወጣት ቡድን አሰልጣኝነትን በመምራት ይታወቃል። ክርስቲያን በኢንተር ሚላን ቤት በፓርማ ያገኘው የነበረውን ደሞዝ ከፍ ብሎም ከ ሁለት ነጥብ አምስት ዩሮ በላይ እንደሚያገኝ ነው ይፋ የተደረገው። ስለሆነም ክለቡን ለሁለት ዓመታት እንደሚያሰለጥን በዛሬው እለት ኢንተር ሚላኖች ይፋ አድርገዋል። ሪያል ማድሪድ የዲያን ሁይሰንን ዝውውር በ12 ሰዓት ውስጥ ይፋ እናደርጋለን ብለዋል። ያው ከስፔን ብሔራዊ ቡድን ጋር ስለነበረ ነው ይፋ ያልተደረገው። የዣቪ አሎንሶን ቡድን ይቀላቀላል። ስለዚህ ይፋ ይደረጋል። በ12 ሰዓት ውስጥ አዲሱ ተከላካያቸውን ይፋ ያደርጋሉ። በዓለም ክለቦች ዋንጫም እንደሚሳተፍ ይታወቃል። ያው በርንማውዞች ፍቃድ ስለሰጡ ማለት ነው በዝውሩ ላይም ከአስራ አንድ ዓመቱ በኋላ በዛሬው ዕለት ዣቪ አሎንሶ በልምምድ ማዕከል ተገኝቶ የሪያል ማድሪድ ተጫዋቾችን የተቀሩትን ልምምድ አሰርቷል። ከተጫዋችነት እስከ አሰልጣኝነት በሪያል ማድሪድ በተጫዋችነት 14 ቁጥር መለያን ለብሶ በስኬት ያሳለፈው ዣቪ አሎንሶ በአሰልጣኝነትስ እንዴት ይሆንለታል የሚለው እንመለከታለን። ለማንኛውም በዛሬው ዕለት በልምምድ ማዕከሉ ተገኝቶ በይፋ ስራውን እንደዚሁ ጀምረዋል። ሊንግሌት አትሌቲኮ ማድሪድን ተቀላቅሏል። ክሌመንት ሌንግሌት በባርሴሎና ቤት የነበረውን ኮንትራት በስምነት ካቋረጠ በኋላ የአትሌቲኮ ማድሪድ ንብረት መሆኑ በዛሬ ለት ይፋ ተደርጓል። በባርሴሎና ቤት እንደማይቀጥል ይጠበቅ ነበር። በእርግጥኛም በማለዳው መረጃችን በሩመር ደረጃ መረጃውን አዘሰናችሁ ነበር። አሁን ተረጋግጧል። ስለሆነም ክሌመንት ሊንግሌት በቀጣይ የአትሌቲኮ ማድሪድ ንብረት ሆኖ ጨዋታ ያደርጋል ማለት ነው። ባርሴሎናዎች በይፋ ተጫዋቹን ሸጠውታል። ይለቀውታል። ማርክ አንድሬ ቴርስቴገን የባርሴሎና አጠቃላይ ደሞዙ በአመት አጠቃላይ የቀረው ኮንትራት ደሞዙ አጠቃላይ ማለት ነው እስከ 2028 ነው፣ 42 ሚሊዮን ዩሮ ነው አጠቃላዩ። ነገር ግን ኮንትራቱ 2028 ላይ ቢጠናቀቅም ባርሴሎናች ተጫዋቹ ለመልቀቅ ፍላጎት አላቸው። ካሳ ሊከፍሉት የሚችሉት የአንድ ዓመቱን ብቻ ነው። እናም የአንድ ዓመት ካሳ ተቀብሎ ክለቡን እንዲለቅ ይፈልጋሉ እየተባለ ይገኛል። 42 ሚሊዮን ዩሮ እስከ 2028 የሚያገኝ ኮንትራት ቢኖረውም ማለት ነው። ይህ ዜና ከአንድ የፕሪምየር ሊግ ክለብ ጋር ስሙ እንዲያያዝ አድርጎታል። ማርክ አንድሬ ቴርስቴገንን በፕሪምየር ሊግ መረጃ እንመለሰበታለን። ባርሴሎናች ግን ግብ ጠባቂውን ለመልቀቅ እንደዚህ ዓይነት ድርድር ላይ ናቸው። የዓለም ክለቦች ዋንጫ ሊጀመር በጣት የሚቆጠሩ ያህል ቀናት ቀርተውታል የዓለም ክለቦች ዋንጫን የማሸነፍ ቅድመ ግምት ታዲያ በኦፕታ ፓርሰን ጀርሜን ቅድሚያው ተሰጥቶታል ፓርሰን ጀርሜን 18.5 በመቶ ዋንጫውን ፓርሰን ጀርሜን የማሳካት አቅም ያለው ሲል ማይሰር ሲቲ ወደ 17.8 በመቶ ሁለተኛው ቡድን ሆኗል ዋንጫውን የማሸነፍ ቅድመ ግምት የተሰጠው ሶስተኛ ባየርን ሙኒክ አራተኛ ኢንተር ሚላን አምስተኛ ሪያል ማድሪድ ስድስተኛ ቼልሲ ሰባተኛ ቦሩሲያ ዶርትመን ስምንተኛ፣ አትሌቲኮ ማድሪድ ዘጠነኛ፣ ዩቬንቱስ አስረኛም፣ ቤኔፌካ ፖርቶ እያለ ይቀጥላል። ስለሆነም ዘንድሮ የዓለም ክለቦች ዋንጫ ለመጀመሪያ ጊዜ በበርካታ ክለቦች መካከል ሲደረግ ኦፕታም የዘንድሮ ውድድር ዓመት ካሳለፉት አመት ንጻሪ አንጻር ፓሪሰን ሸርሜን ቀድመ ገመ ተሰጥቶታል። እንደሚታወቀው ፓሪሰን ሸርሜን የአውሮፓ ሻምፒዮንስ ሊግ ባለክብርም እንደነበሩ ይታወቃል። አልናስር በርካታ ተጫዋቾችን ለማምጣት ጥረት እያደረገ እንደሆነ ይታወቃል። በተለይም በግራ የማጥቃት ኮሊደር ላይ ተጫዋቾችን ለማምጣት ጥረት እያደረገ ነው። ሉዊስ ዲያዝ፣ አሌሃንድሮ ጋር ናቸው። በርካታ ስሞችን እየሰማን ነው። የሚሳካ ከሆነ የሳዲዮ ማኔ ቆይታ በአልናስር ቤት ሊያበቃለት ይችላል እየተባለ ነው። አልናስር ሴኔጋላዊን የ ፊት መስመረ ተጫዋች ሳዲዮ ማኔን ቆይታ በተመለከተ በቀጣይ ዝውውሮች ላይም ተመርኩዞ ከውሳኔ ይደርሳል እየተባለ ነው። የተወሰኑ ከወደ አረቡ አካባቢ የሚወጡ የዜና ምንጮች ምናልባትም አልናስር በጊዜ ሊያሰናብተውም ይችላል የሚሉ መረጃዎችን እያወጡ ነው። የቱርክ ክለቦች ዋነኛ ፈላጊዎች ሆኖ ብቅ ይላሉም እየተባለ ነው። ለማንኛውም አዲስ ነገር ካለ በዚህ ተጫዋች ዙሪያ ተጨማሪ መረጃዎችን አሰባስበን ይዘንላችሁ እንመጣለን። በእግር ኳስ ታሪክ በፍጻሜ ጨዋታ ላይ በርካታ ግቦችን በማስቆጠር በክለብም በሀገርም ደረጃ ሊዮኔል አንድሬስ ሜሲን የሚስተካከለለም። ሊዮኔል ሜሲ ለአርጀንቲና፣ ለባርሴሎና ጨምሮ በአጠቃላይ በተጫወተባቸው የፍጻሜ ጨዋታ 35 ግቦች አሉት። ከፍተኛው ነው። ሁለተኛ ስፍራ ላይ ያለው ደግሞ ፔሌ ነው። ወደ ሰላሳ አንድ ግቦችን በፍጻሜ ጨዋታ ላይ ያስቆጥሯል። ክርስቲያኖ ሮናልዶ ስፔን ላይ ያስቆጠራት ግብ 24ተኛው የፍጻሜ ጨዋታ ላይ ያስቆጠራት ግብ ስትሆን፣ ኔማር 21 ግቦችን በፍጻሜ ጨዋታ ላይ ያስቆጥሯል። እነኚህ ተጫዋቾች ውስጥ እየተጫወተው የሚገኙት አሁን ሶስቱ ናቸው። ኔማር ሜሲና፣ እንደዚሁም ክርስቲያኖ ሮናልዶ ምናልባት የመጨረሻ የዓለም ዋንጫቸውን በቀጣይ በአሜሪካ በካናዳና በሜክሲኮ በሚደረጉ እንግዲህ የዓለም ዋንጫ ጨዋታዎች ላይ ያደርጋሉ ተብሎ ይታሰባል። በእግር ኳስ ግን በርካታ የፍጻሜ ግቦችን በማስቆጠር ሊዮኔል አንድሬስ ሜሲን የሚስተካከል የለም። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው እለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ኒውካስል ዩናይትድ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆኑ ይታወቃል። ኤዲ ሃው ቡድናቸውን በብዙ መንገድ እያጠናከሩ ነው። አሁን ላይ የአስቶንቪላውን ጃኮብ ራምሴን ለማስፈረም ፍላጎት እንዳላቸው ሚረር ስፖርት አስነብበዋል። በአስቶንቪላ በኩል ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም፣ ግን ኒውካስል ዩናይትዶች ለመደራደር ዝግጁ ናቸው ተብሏል። በነገራችን ላይ ውድ ቤተሰቦቻችን በአስቶንቪላ በኩል በሚቀጥለው የውድድር አመት እንግዲህ በአውሮፓ መድረክ ይሳተፋሉ። ነገር ግን በአውሮፓ ሻምፒዮንስ ሊግ መሳተፍ የምንችልበት እድል አለ በሚል በተለይም የዩናይትድ ጨዋታ በትልቁ ከሰው ነበረም ግን ምላሽ አልተሰጣቸውም። ለማንኛውም አስቶን ቪላውን ተጫዋች ጃኮብ ራምሴን የኤዲ ሃው ቡድን ኒውካስል ለማስፈረም ፍላጎት አላቸው። ኤቨርተን 17 ተጫዋቾችን አሰናብቷል። በይፋ ከእነዚህ ውስጥ አሽሊ ያንግ፣ አብዱላሂ ዶኮሬ፣ ኢሪሳ ጋናጉ፣ ኒል ሞፓ የሚገኙ ሲሆን፣ ምናልባት ዶሚኒክ ካልቨርት ሊዊን ሌላኛው ክለቡን ይለቃል ተብሎ የሚታሰብ ነው። ከሰሞኑ እንደውም የተወሰኑ የዜና ምንጮች ስሙን ከዩናይትድ ጋር እያያዙት ነበር። ዶሚኒክ ካልቨርት ሊዊን ዩናይትድ ብዙ ወጪ ላለማውጣት በቀጣይ የውድድር ዓመት የአውሮፓ መድረክ ስለሌለበት ጫናው ስላለመግባት በሚል ግን ዩናይትድ እዚህ ዝውውር ላይ ምንም አይነት እንቅስቃሴን አላደረገም። በዛሬ ግን ለየት ያለው ዜና 17 ተጫዋቾችን አሰናብቷል። ዲያጎ ኮፓላ ወደ ብራይተን ተአምርቷል። ብራይተን ከሄላሰ ቬሮና በሚሊዮን ሮ ሲደመር ቦኖስ የመያል ተከላካይ ዲያጎ ኮፕላን ለማስፈረም ከስምና መድረሳቸው ይፋ ተደርጓል። በነገራችን ለወደ ቤተሰቦቻችን ለዚህ ተጫዋች አጠቃላይ የከፈሉት 10 ሚሊዮን ሮ እንጂ የተጫዋቹ ብቃት እየታየም የሚጨመር ደሞዝ ለሆነም። ዲያጎ ኮፕላ ወደ ብራይተን በዛሬ ሁለት ተቀላቅለዋል። ቶተንሃም ሆትስፐርስ በሚቀጥሉት 12 ሰዓታት ውስጥ አሰልጣኙን እንደሚያስፈርሙ አረጋግጠዋል። አሰልጣኝ አንጌል ፖስት የጎጎሎን ያሰናበተው ቶትንሃም አሰልጣኝ ቶማስ ፍራንክን ነው ለመሾም ከጫፍ የደረሱት። በቶትንሃም በኩል አሰልጣኝ ቶማስ ፍራንክን በሚቀጥሉት 12 ሰዓታት ሾመው ለማጠናቀቅ እንግዲህ ስራዎችን እየሰሩ እንደሆነ ደግሞ ያረጋገጠው አትሌቲክስ ሲሆን ቶትንሃም አሰልጣኙና አባላቶቻቸው ለመውሰድ በአጠቃላይ አስር ሚሊዮን ፓውንድ ክፍያ ሊያስወጣቸው እንደሚችል ነው ይፋ የተደረገው። በአንጌ ፖስተኮግሉ በኩል ዋንጫ ባነሱም በ16ኛው ቀናቸው መሰናበታቸው ይታወቃል። በእርግጥ በቶትናም አሰልጣኝ ዋንጫ በልቶ ወይም ለፍጻሜ ደርሶ እና ፍጻሜ ሊደርስ ሲል ሲሰናበት ይህ ሶስተኛው አሰልጣኝ ነው። ፖስቴ ጉጉል፣ ሞሪኒዮም፣ ፖቼቲኖ ከዚህ በፊት አሁን ደግሞ ፖስቴ ጉጉልን ሰማን። ለማንኛውም በ12 ሰዓታት ውስጥ ቶማስ ፍራንክ በ10 ሚሊየን ፓውንድ አዲሱ የቶትናም የቶትናም ሆት ስፐርስ አሰልጣኝ ይሆናሉ። ማንቸስተር ሲቲዎች የቼልሲውን ግብ ጠባቂ ማርክስ ቤትሊን ለማስፈረም ፍላጎት እንዳላቸው ይፋ ተደርጓል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የስኮት ካርሰንን መልቀቅ ተከትሎ ተተኪ ቁጥር ሶስት ግብ ጠባቂ ለማስፈረም ስራዎችን እየሰሩ ነው። በቼልሲ አራት ዓመታትን ያሳለፈው ማርክስ ቤትሊን ከሶስት ዓመት በፊት ለክለቡ ብቸኛውን ጨዋታ አድርጓል። የ33 ዓመቱ የቀድሞ ፉልሃም ግብ ጠባቂ ማርክስ ቤትሊን አሁን ላይ ማንቸስተር ሲቲ ኢላማ መሆኑ ይፋ ተደርጓል። በቀጣይ ቀናትም ከቼልሲ ጋር ድርድር ለማድረግ እቅድ ይዟል የተባለው ማንቸስተር ሲቲዎች ዘንድሮ በዝውውር መስኮቱ ላይ በስፋት እየተንቀሳቀሱ ይገኛሉ። በነገራችን ላይ ግብ ጠባቂ አሁንም በኤደርሰን ሞራይስ ይቀጥላሉ። ሁለተኛው ስቴቨን ኦርቴጋ ሆኖ ይቀጥላል። ሶስተኛ ግብ ጠባቂ ነው እያፈላለጉ የሚገኙት። ቼልሲዎች ግብ ጠባቂውን ለመልቀቅ ፈቃደኛ ናቸው ሲባል፣ ከሲቲ ጋር በቀጣይ የሚደረገው ድርድር ደግሞ እጅግ በጣም ወሳኝነት ይኖረዋል። ማንቸስተር ሲቲ የኦሎምፒክ ሊዮኑን የፊት ወሰር ተጫዋች ሪያን ቼርኪ ለማስፈረም በይፋ ከስምነት ደርሷል። በዛሬው ዕለት ማንቸስተር ሲቲ ተጫዋቹ ለማስፈረም ከኦሎምፒክ ሊዮን ጋር በ40 ሚሊዮን ዩሮ የዝውውር ዋጋ መስማማታቸውን ይፋ የተደረገው የአንድ ዓመት ተጫዋች ሪያን ቼርኪ ለማንቸስተር ሲቲ የአምስት ዓመት ኮንትራት ለመፈራረም አስቀድሞ ከስምነት ደርሶ እንደነበረ ይታወቃል። ታዲያ ተጫዋቹ በቀጣዩ የማንቸስተር ሲቲ የዓለም ክለቦች ዋንጫ ውድድርም ስብስብ ይካተታል ተብሎ ይጠበቃል። ስለዚህም በአስራ ሁለት ሰዓታት ሌላ የሚጠናቀቅ ትልቅ ዝውውር ነው። ማኒስተር ሲቲ ቤት ማለት ነው። ማኒስተር ሲቲዎች ግን አስገራሚ ስራዎችን በዝውውር መስኮቱ ላይ እየሰሩ ነው። በመጀመሪያ ቀን ሮያን አይት ኑሪን አስፈረሙ። ከዛ ሪያንደርሰን አስፈረሙ። አሁን ደግሞ ቼርኪም፣ ቀጥሎ ደግሞ የቼልሲውን ግብ ጠባቂ በሶስተኛ ግብ ጠባቂነት ማርከስ ቤትኒን ለማስፈረም ጥረት ያደረጋሉና እጅግ በጣም ስኬታማ ሊባል የሚችል ክረምት እያሳለፉ ከሚገኙ የአውሮፓ ትልቅ ክለቦች ውስጥ ቼልሲ ተጠቃሽ መሆን ይችላል። ሲቲ ተጠቃሽ መሆን ይችላል። በቀጣይ የዓለም ክለቦች ዋንጫ ዋንጫውን ለመንሳት ከፍተኛ ጥረት ከሚያደርጉ ክለቦች ውስጥ ይጠበቃል። ስለሆነም ተጫዋቾችን ካሁኑ ማስፈረሙን ተያይዞ ቀጥሏል። የኤስ ሚላኑ ግብ ጠባቂ ማይክ ሚኛን ወደ ቼልሲ የማይዘዋወር ከሆነ በጣሊያኑ ክለብህ ኮንትራቱን እንደማያራዝም ይፋ አድርጓል። በቀጣይ ዓመት ኮንትራቱ ይጠናቀቃል። ስለሆነም ተጫዋቹ ሽያጩን ወይም ደግሞ ወደ ቼልሲ ዝውውሩን እንዲፈቀድለት ይፈልጋል ነው የተባለው። ስለሆነም ከቼልሲ በተጨማሪ ግብ ጠባቂው ራሱ ኤስ ሚላን ላይ ጫና እያሳደረ ይገኛል። ይህ ግብ ጠባቂ ከዋንጫ ጋር ብዙ ግጥምጥሞች ያለው ነው። ሊልን ከ11 ዓመት በኋላ እንደዚሁም ኤስ ሚላንን ከ10 ዓመት በኋላ ከዋንጫ ጋር አገናኝቷልና። በሄደበት ዓመት እንደዚህ አይነት ታሪኮች አሉት። ለማንኛውም ይህን ግብ ጠባቂ ግላቸው ለማድረግ ቼልሾች አስራ አምስት ሚል ውድቅ ከተረገባቸው በኋላ እስካሁን ዳግም ወደ ዝውሩ አልተመለሱም። ማይክ ምኛን ግን በቀጣይነት ዝውሩ እንዲፈጸም ለኤስ ሚላን ኮንትራቱንም እንደማይፈርምላቸው ነግሯቸዋል። ፍላረን ወርስ ወደ ሊቨርፑል የመሄዱ ነገር በከፊልም ቢሆን የተረጋገጠ ቢሆንም ነገር ግን አልተጠናቀቀም። በርከት ያሉ የዜና ምንጮች ከወደ ጀርመን አካባቢ ከ150 ሚሊዮን በታች ስምምነቱ ይፈጸማል ተብሎ አይጠበቅም። በቀጠ ቀናት ድርድሮቹ ይቀጥላሉ ተብሎ ይጠበቃል በ ሊቨርፑል በኩል ይሄን ያህል ገንዘብ የመክፈልም ፍላጎት የለም የሚሉ መረጃዎች ከወደ እንግሊዝ እየወጡ ነው። ምናልባት ሊቨርፑል ይሄን ገንዘብ የሚከፍል ከሆነ ግን በፕሪሚየር ሊጉ ታሪክ በጣም ውዱ ዝውውር ይሆናል። ለቼልሲ ሪካርድ ሆኖ የሚመዘገብ ዝውውር ነው። ለማንኛውም ፍሎሪያን ዌርዝ ግን 150 ሚሊዮን ዩሮ ወጥቶበት መምጣት ያለበት ተጫዋች ነው ወይ ልታጋሩን ትችላላችሁ። የሊቨርፑል ደጋፊዎች ምናልባት ሲቲ ለሪያን አይት ኑሪ፣ ለቼርኪ፣ ለታይጃኒ ሬንደርስ አጠቃላይ ለሶስቱ ዝውውር ያወጣው ገንዘብ ከፍለረን ወርዝ አንፃር ካየነው የፍለረን ወርዝ እጅግ በጣም የተጋነነ ነው። የሊቨርፑል ደጋፊዎች የግል ልመልከታችሁን በዚህ ዝውውር ዙሪያ ልታጋሩ ትችላላችሁ። በሊቨርፑል ታሪክ ውዱ ተከላካይ ቨርጅል ቫንዳይክ እንደሆነ ይታወቃል። ታዲያ አዲሱ ፈራሜ ጀረሚ ፍሪፖንግ በሊቨርፑል እግር ኳስ ታሪክ ሁለተኛ ውዱ ዝውውር ሆኗል። ከኢብራሂማ ኮናቴ ኩል አርባ ሚሊዮን ሮን ሁለቱ የሚወጣባቸው ሶስተኛ አራተኛ ደረጃ ላይ እና ሎቭረን ጆንሰን ሳኮን ሲያስፈርሙ እንደዚሁ ሞሪን ሮን ሲያስፈርሙ ክላይን ቲሚካስ ያለ ይቀጥላል። ግን የሊቨርፑል ውዱ ሁለተኛው ዝውውር ፍሪፖንግ ሆኗል በተከላካይ ስፍራ እንደ ቨርጂል ቫንዳይክ ዓይነት ዓመት ያሳልፋሉ የሚለው በቀጣይ ይጠበቃል። ዳርዊን ኑኔዝ አልሂላልን ለመቀላቀል ፈቃደኛ ነው የሚሉ መረጃዎች በስፋት እየወጡ ነው፣ ግን የክለቡ የቅርብ ምንጮች አላረጋገጡትም። በእርግጥ አልሂላሎች ፍላጎት አላቸውም። ረብጣ ብሮቻቸውን ይዘው ዘንድሮ በአውሮፓ እግር ኳሱ ዞር ዞር ቢሉም እስካሁን አልተሳካላቸውም። ዳርዊን ኑኔዝ እንኳን ከሊቨርፑል እየተገፋ ያለ ተጫዋች ስለሆነ በቀጣይ ክለብ ማፈላለጉ እውን ነው፣ ግን ማንን ያመጣል የሚለው ነገር ነው ያልተረጋገጠው፣ በምትኩ ላይ ማለት ነው። ስለሆነም ዳርዊን ኑኔዝ በቀጣይ መዳረሻው ሲጠበቅ አልሂላል ሊሆን እንደሚችል ሲል በርከት ያሉ የእንግሊዝ መገናኛ ብዙሃን እያስናበቡ ይገኛሉ። ሊቨርፑል ተጫዋቾ ነውም በአውሮፓ መድረክ እየተሳተፉ ከሚገኙና በቀጣይ ክለቡን ይቀላቀላል ከሚባለው ፍለረን ወርዝ ጨምሮ በአጠቃላይ ወደ ዘጠኝ የሚጠጉ ተጫዋቾች ከሰባት በታች ሬቲንግ አልተሰጣቸውም። ዝቅተኛው ሬቲንግ የወሰደው ጀረሚ ፍሪምፖንግ ነው፣ ወደ 7.1 ወስዷል። ከፍተኛው ሬቲንግ ምናልባት በቀጣይ ክለቡን ይቀላቀላል ተብሎ የሚጠበቀው ፍለረን ዌርዝ ነው፣ ወደ 8.1 አለው። እንዲሁም ሪያን ግራቨንበርች ወደ 8.1 አለው። በተመሳሳይ ቨርጅል ቫን ዳይክ ወደ 7.9። እጅግ በጣም አስደናቂ አገልግሎትን በብሔራዊ ቡድን ደረጃም የሊቨርፑል ተጫዋቾች እየሰጡ እንደሆነ የተመለከትንበትም ሳምንት ነበር።

አለፉት ዘጠኝ ቀናት ውስጥ አንድም ተጫዋች አላስፈረመም፣ ግን በሩመር ደረጃ በርካታ ስሞችን እየሰማ እንገኛለን። ቢያንስ ግን ከአርሰናል የለቀቁ በርካታ ተጫዋቾች አሉ። የጀርጊኖን ማንሳት እንችላለን። አሁን ላይ በርከት ያሉ የዜና ምንጮች የመሐመድ ኮዱሱን ስም ከአርሰናል ጋር እያያያዙ ቢሆንም አርሰናል 84 ሚሊዮን ሮ ማፍረሻውን የመክፈል ሚኒም አይነት ፍላጎት እንደሌላቸው ተረጋግጧል። ስለዚህ ይህ ዝውውር ወደ አርሰናል የመፈጸሙ ነገር ገና ከጅምሩ የቀረ ነው ማለት ይቻላል። ሌላው አርሰናል በኩል ቲዮ ሄርናንዴዝን የሚያጡት ሚላኖች የእሱ ምትክ ለማድረግ ኦሌክሳንደር ዚንቼንኮን እቅድ አድርገዋል ተብሏል። ከአርሰናል አርሰናል ደግሞ ለመሸጥ ከሚፈልጋቸው ተጫዋቾች ውስጥ ይጠቀሳልና ቲዮ ሄርናንዴዝ ምትክ በመሆን ሚላን ቤት ያምራል ተብሎ ይታሰባል። ኦሌክሳንደር ዚንቼንኮ በአርሰናል በዚህ ውድድር አመት ብዙ ዕድል ካላገኙ ተጫዋቾች ይጠቀሳል። ጉዳት በተጨማሪነት ደግሞ ቦታው ላይ የሊዊስ ማይልስ ስኬሊ በዚህን ያክል ደረጃ ነጥሮ መውጣት ኦሌክሳንደር ዚንቼንኮ መውጫ መት ዓመት እንዲሆን እንዳደረገው ይታወቃል። በአርሰናል ዝውውር ላይ ብዙ ወሬዎች አሉና ሁሉም ነገሮች የዝውውር መስኮት ሲጠናቀቅ እናያለን። ምናልባት የእኔ እገዛ ካስፈለጋቸው ዝግጁ ነኝ፣ ምክንያቱም እኔ ከእንግሊዛውያን ተጫዋች ጋር ጥሩ ግንኙነት አለኝ። አርሰናል እንግሊዛውያን ተጫዋቾችን የሚያመጣ ከሆነ እኔ በድርድሩ ላይ ለመሳተፍ ዝግጁ ነኝ ብለዋል። ቡካዮ ሳካም ግን እሱም ያልደበቀው ያልሸሸገው አንድ ነገር ቢኖር አርሰናል በዝውውሩ ላይ ብዙ ወሬዎች አሉ የሚለው ነገር ነው። ማንኛው በስፋት ከበርካታ ተጫዋች ጋር ስሙ እያዛል አርሰናል እስካሁን የአንድም ተጫዋች ፊርማ ለማግኘቱን በተመለከተ ነው። ቡካዮ ሳካ ይሄን ያለው እናም እንግሊዛውያን ሲሆኑ አግዛለሁ ብሏል። ቡካዮ ሳካ ስለ ሊዩ ስማይል ስኬሊም ሀሳቡን አጋርቷል። ስለ ስኬሊ ጥሩ ነገሮችን ብቻ ነው መናገር የሚችለው፣ የመጣበትን መንገድ አውቀዋለሁ። ድንቅ ተሰጥኦ ያለው ሰው ነው። ወደፊት ምን እንደሚጠብቀው ማየት ተጓጓለሁ። በጣም ስኬታማ ጊዜ በአርሰናል እንደሚኖረው እርግጠኛ ነኝ ብሏል። በማለዳው መረጃችን እንደነገርናችሁ ምንም እንኳን የሪያል ቢኖርም ማይለ ሊዩስስኬሊ ዋነኛ ፍላጎቱ አሁንም በአርሰናል ኮንትራቱን ማራዘም ነው ቡካዮሳካ እንደ ከዚህ ቀደሙ ጫፍ እየደረሰ የሚቀር አርሰናል ሳይሆን ቀጣይ ዓመት በሚገባ ዋንጫ የሚያነሳ ቡድን ታያላችሁ ያለፉት አመታት ህመም በቀጣይ ዓመት በፍጹም አይፈጠርም ብሏል ቡካዮሳካ የአርሰናል ደጋፊዎች በዚህ ሀሳብ ላይ ግን ለመልካታችሁን አጋሩን። በእርግጥ ኦዴጋርድም ሳሊባም ከሰሞኑ ሲሉት ነበረ። ቡካዮ ሳካም ዛሬ በነበረው ጋዜጣዊ መግለጫ ላይ ያረጋግጦታል። እንደ ከዚህ ቀደሙ ጫፍ እየደረሰ የሚቀርን አርሰናል አትመለከቱትም ብሏል። ከደቂቃዎች በፊት ማርካ አንድ መረጃን ይዞ ወጣ። ማርካ ማለት ለሪያል ማድሪድ ጣም ቅርብ ከሚባሉ ጋዜጦች ውስጥ አንደኛው ነው። እና የዙቤሚንዲ ዝውውር አለመጠናቀቁን ሪያል ማድሪዶች በንቃት እየተከታተሉት ነው የሚል መረጃ ነው ማርካ ይዞ ወጣውና ምናልባት ሪያል ማድሪዶች ዝውውሩ ላይ አሁንም ጣልቃ ሊገቡ ይችላሉ ሚል መረጃን ይዞ ሲወጣ፣ ከዛ በዘለለ ደግሞ እንደ ፉትቦል ለንደን ያሉ ክለቦች ሪያል ማድሪድ ማርቲን ዙቤሜንዲን ካርሰናል ለመንጠቅ ከፍተኛ ጫና እየፈጠረ ይገኛል ግን አርሰናል ተጫዋቹን የግላቸው ለማድረግ አስቀድሞ የነበረ ስምነት አለና በቀጣይ የወረቀት ስራና የሕክምና ምርመራውን ብቻ ማድረግ ላይ ነው ትኩረት የሚያደርጉት እንጂ በሪያል ማድሪድ እነጠቃሉ የሚል ስጋት የለም፣ የሚል መረጃን ፉትቦል ለንደር ይዞ ወጥቷል። ፋብሪዞ ሮማንም ተጫዋቹ የአርሰናል የመሆኑ ነገር ያበቃለት ነው እያለ ነው። ማርካ ደግሞ በተቃራኒው የለም፣ ሪያል ማድሪድ ዝውውር ላይ ጣልቃ ይገባል፣ እስካሁን አለመጠናቀቁን ሪያል ማድሪዶች እንደ ጥሩ አጋጣሚ ሊጠቀሙት ይችላሉ የሚል መረጃ ወጥቷል። አዲስ ነገር ካለ እንደገና ለአርሰናል ደጋፊዎች ይዘን እንመጣለን። እስካሁኑ ያለችው መረጃ ግን በእንደዚህ አይነት መልኩ ለሁለት የተከፈለ ነው። ኤሪክሰን፣ ሌንድሎፍ፣ ኢቫንስ በዛሬ ዕለት የማንቸስተር ዩናይትድን ካምፕ ለቀው ወጥተዋል። ስለዚህ እኚህ ተጫዋቾች ከዚህ በኋላ የማንቸስተር ዩናይትድን መለያ ለድጋፍ ካልሆነ በስተቀር ሜዳው ስለመጫወት ለብሰው አይገቡም ማለት ነው። ኤሪክሰን፣ ሌንድሎፍ፣ ኢቫንስ ሲጠበቅ ነበርም። ይህ ለዩናይትድ ጠቃሚ ነገሩ እኚህ ተጫዋቾች በቀጣይ ውድድር ዓመት ብዙ የስኳድ ዴብዝ በማይፈልጉት ዩናይትዶች ውስጥ እንግዲህ የደሞዝ ክፍያ ለማስተካከል በጣም ጠቃሚ የሚባል እርምጃ ነው። ስለሆነም ሶስቱ ተጫዋቾች ዛሬ በይፋ ክለቡን ለቀው ሄደዋል። ዩናይትድ በዋነኝነት ማጠናቀቅ የሚፈልገው የብሪያን ምቤሞን ዝውውር ነው። ከዛ በኋላ ግን ዩናይትዶች ሌሎች ቦታዎች ላይ ትኩረት ሰጥቶ ይሰራል። በተለይም አጥቂ፣ መሀል አማካኝና ግብ ጠባቂ በዋነኝነት ማንቸስተር ዩናይትድ ከብሪያን ምቤሞ በኋላ ይሰራዋል ተብሎ ወይም ይፈጽማቸዋል ተብሎ የሚጠበቁ ዝውውሮች ናቸው። ዘ ጋርዲያንም ይሄን መረጃ ይዞት ወጥቷል። ከዩናይትድ ጋር በተያዘ በዛው ልክ ደግሞ እነ ኢቫንስ፣ ሌንድሎፍ፣ እንደዚሁ ኤሪክሰን ክለቡ እንደለቀቁት ሁሉ ከክለቡ ይሰናበታል ተብሎ የሚጠበቀው አሌሃንድሮ ጋርናቾ ናቸው። ራሽፈርድ አንቶኒን ጨምሮ በርካታ ተጫዋቾች ገንዘብ ወደ ካዝና ማስገባት ይፈልጋሉ። በነገራችን ላይ አሌሃንድሮ ጋርናቾ ጋር በተያዘ ዛሬ በስፋት ከሰማናቸው መረጃዎች ውስጥ አርሰናል አሌሃንድሮ ጋርናቾ ለማስፈረም ሁኔታዎችን ይከታተላል የሚሉ መረጃዎች በስፋት ወጥቷል። ቼልሲ እንኳን አስቀድሞም የነበረ ቡድን እንደሆነ ይታወቃል በአሌሃንድሮ ጋርናቾ ዙሪያ ማንችስተር ዩናይትድ የቪክተር ጌኬሬስክን ጉዳይ በተመለከተ በዛሬው ዕለት ከቅርብ ሰዎች ጋር ውይይት ማድረጋቸው ተረጋግጧል። በተለይም ተጫዋሹን በተመለከተ ወደ ዩናይትድ የመምጣት ሂደት፣ ደሞዝ፣ ጥቅማጥቅም፣ ሌሎች ሁኔታዎችን በተመለከተ የቅርብ ሰዎቹን ማነጋገራቸው ይፋ ተደርጓል። ዩናይትድ ሁኔታው ተስማሚ ከሆነ በቀጣይ ደግሞ ከስፖርቲንግ ሊዝ በን ጋር ድርድር የማድረግ ዕቅድ ነው ያላቸው። እንዲሁም ከወኪሉ ጋር ንግግሮችን ያደርጋሉ። ለሚታውቀውም ቪክተር ጌኬሬስክ የአውሮፓን እግር ኳስ ቀዳሚ አድርጎ የነበር የነበረ ቢሆንም ትልቆቹ ክለቦች ግን እስካሁን በተለይም በአውሮፓ መድረክ የሚሳተፉ ጥያቄ አላቀረቡለትም። በተለይም አርሰናልን በብዙ ጠብቆ ነበር። አርሰናል ወደ ሼሽኮ ዝውውር አመራ። አሁን ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት ጥሩ አጋጣሚ ተፈጥሯል። ሩበን አሞሪም በጣም የሚያደንቁትን ተጫዋች በተመለከተም እንግዲህ ብዙ ጊዜ ሐሳብ ሰጥተውበታል። ማንቸስተር ዩናይትድ ጌኬሬስን ሁኔታ በተመለከተም የቅርብ ሰዎቹን በዛሬው ዕለት ማነጋገሩን ደግሞ ስካይ ስፖርት ነው ይፋ ያደረገው። ማይሰር ዩናይትድ ጋር ስሙ ደግሞ ተያይዘዋል። ቴርስቴገን በተለይ ማርክ አንድሬ ቴርስቴገን ባርሴሎናዎች ልቀቅልን እያሉት መሆኑን ተከትሎ ለዩናይትድ ጥሩ አጋጣሚ እያለው ነው። ኢኤስፔን ነው መረጃውን ይዞት የወጣው፣ ታማኝ ከሚባሉ ምንጮች ውስጥ ኢኤስፔን። እዚህ ግብ ጠባቂ መዳረሻ እውን ባይሆንም ማይሰር ዩናይትዶች ከግብ ጠባቂ ፍላጎታቸው አንፃር በቀጣይነት ይህን ግብ ጠባቂ ሊያመጡ የሚችሉበት አማራጭ ሊኖር ይችላል እየተባለ ነው። ዩናይትድ እንደተባለው እዚህ ዝውውር ላይ እንቅስቃሴ የሚያደርግ ከሆነም ተከታትለና እንቀርብላችኋለን። ግን ትልቅ የሚባል ሳምንት አይደሞስ የአውሮፓ እግር ኳስ ሌላ ፈተና ሊሆን ይችላል ተብሎ ይታሰባል። በዛው በተቃራኒ ደግሞ ግብ ጠባቂው ባርሴሎናን በሚያከል ክለብ እየተገፋ ነው እና የአውሮፓ እግር ኳስ ምርጫው ካረገ እና ዩናይትድ ጥርያቄ ካቀረበለት ምናልባትም ተጫዋቹም እንደ ጥሩ አጋጣሚ ሊወስደው ይችላል የሚሉ መረጃዎች ናቸው ከስፔን በኩል የወጡት። አዲስ ነገር ካለ እንዳልኳችሁ ተከታትዬ ለእናንተ ውድ አድማጮች አደርሳለሁኝ። ቃል ስፖርት ዩቲብ ቻናሎች ነበርን። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳነው መረጃ ፍጻሜ እዚህ ስለሆነ ጥቂት ደቂቃዎችን ቆይተን እንመለሳለን። እስከዛው ሰናይ ጊዜ